ማስተላለፍ እፈልጋለሁ ቪዲዮ አስር ደቂቃ መሆን አስራ አምስት ደቂቃ አስራ ሁለት ደቂቃ መሆን፣ በተቻለ መጠን ጨረሳችሁ በማዳመጥ ላይክ በማድረግ ግዴታችሁን ተወጡ ማለት ነው። የትም ቦታ ላይ ስትሄዱ ኮሜንት ከምትጽፉና ከምትወጡ ይልቅ ላይክ አድርጎ ቪዲዮውን ከፍቶ እስከ መጨረሻው ማዳመጥ ለእናንተም ይጠቅማል፣ ለእኛም ይጠቅማል ማለት ነው። ለዩቱበሮቹ ለምሳሌ አንዳንዴ እስከ አስራ ሰባት ደቂቃ እስከ 18 ደቂቃ ቪዲዮ እኮ እናጫውታለን አይደል? ያንን አጫውትን ጽፈን ነው የምንወጣ። እኔ ኮሜንት መጻፍ ቢያቅተኝ ቢያቅተኝም እንኳን እናመሰግናለን ብዬ ጽፈን ነው የምንወጣ፣ ቪዲዮ አጫውቼ ጨርሼ ማለት ነው። እና እናንተ ታዲያ እንደዚህ ቪዲዮ ማጫወት ወይም ደግሞ እንደዚህ ማለት ምን ከበዳችሁ? ይሄ ሁላችሁን አይደለም፣ ሁላችሁን ሳይሆን ውስን ሰዎች አላችሁ። ሁለት ደቂቃ ሶስት ደቂቃ አጫውታችሁ? እናመሰግናለን በርችም ብላችሁ የምትሄዱ ማለት ነው። አሁን ኮሜንቱ ብቻ ሳይሆን ኮሜንት እኔም መጻፍ በጣም ቢዚ ሲሆን ኮሜንት የምጽፈውን ራሱ ትዝ አይለኝም ማለት ነው። እረስቼ ራሱ የብዙዎቻችሁን ኮሜንት ሳልጽፍ ራስቸው መሄድ እና ይሄ ብድር አትጠይቁ ማለት ነው። ፍራንክና ድራማ ሄዳችሁ ስታዩ ጊዜያችሁን አጥፍታችሁ የምታዩ ብድር ፈልጋችሁ ነው። ስለዚህ እኛ ደግሞ እያንዳንዱ ሰው በመክሊቱ ነው የሚሰራ፣ በመክሊቱ ነው የሚሄደው። ከእናንተ ምንም የሚጎዳ ነገር የለውም። አንደኛ ሰዓት ለሌላቸው ሰዓት ይጨምራል። እኛም ሰዓት እንኳ ላለን ሞኔታይዝ ላለን እንኳ ሰዓት ሲጨምር ዩቱብ ሪኮመንድ ያደርገዋል ማለት ነው። ሌላው ሰብስክራይብ የምታነሱ ሰዎች ማለት ነው። እኔ እንደው ለእውነቱ ከሆነ ሰብስክራይብ የማነሳወፈው ብዙ ሰው ነበር ትቼው ነው እንጂ ማለት ነው። እና በዚህ ወር በጣም በሚገርም ሁኔታ ከሀያ ያላነሰ ነው እንደው በአስራ አምስት ቀን ከሀያ ሰው ያላነሰ ነው ሰብስክራይብ ያነሳና እኔ ማንሳታችሁ ምንም ችግር የለውም ታቁታላችሁ አላማዬ እና አላማዬ ምናልባት ራሳችሁን እያዞራችሁ ስለሆነ ይሆናል እና ይሄ ነው ዛሬም እንግዲህ በተለመደው ነው ለማንኛውም በተቻለ መጠን በተለይ ሰዓት የሚያስፈልጋቸው ልጆች ሰዓታቸው አጫውቱላቸው ሰዓቱን ቪዲዮውን ጨርሱላቸው ማለት ምክንያቱም ራሱ ዩቱብ ስቱዲዮ ላይ ይጻፋል። ዩቱብ ስቱዲዮ ላይ ኮሜንት ጽፋችሁ ስትሄዱ እስከ መጨረሻው የጻፋችሁ አይታችሁ እስከ መጨረሻው ቪዲዮ አጫውታችሁ ኮሜንት ስትጽፉ ዩቱብ ስቱዲዮ ላይ ያንዳንዶቻችሁ ይመጣል ማለት ነው። እና መተባበር መደጋገፍ ነው እና ገንዘብ አይወጣበት ያው ስራ ነው የምትሆኑት። ስራ ይበዛባቸዋል ከፍታችሁ አጫውቱላቸው ማለት ነው። እና ይሄን ነው ማለት እንፈልገው። ሌላው ወደ ሀሳብ ይመልሳሉ። የጥንቃቄ መልእክት ነው። ወልዲያ ከተማ ዙሪያ ማለትም ቃሊም፣ ጀርሳና፣ አፍሪ አፍሪኪ አፍሪኪ አፍሪካ፣ ገዶ በር፣ ሰማያዊ ወይም ስንድዱ እና በሌሎቹ ከተማዋ አካባቢዎች ላይ ዛሬ ጥቅምት 26 2018 ዓ.ም ከረፋዱ ጀምሮ የድሮን ቅኝት እየተካሄደ ነው። ነውረኛው አብይ አህመድ ቡድን ለገበያ ሆነ ውሃ ለገበያም ሆነ ውሃ ለመቅዳት ወፍጮም ቤትም ሆነ ቤተ ክርስቲያን ወይም መስጂድ ላይ ሰዎችን ተሰብስበው ካየ የድሮን ጥቃት ሊፈጽም ስለሚችል ማህበረሰቡ ለጥንቃቃት ከሚያጋልጡ ለጥቃት ከሚያጋልጡ ድርጊቶቹ በመቆጠብ ራሱን እንዲጠብቅ መልእክቱን ላልሰሙ አሰሙ ተብሏል። ይኸው መልእክቱን አድርሱ ማለት ነው። ሌላው እንግዲህ ያው አንድ አርሲ ጥቃት የአርሲው ጥቃት ሰለባ የሆነው ሕፃን ታምራት አውግቸው የቀኝ እግሩ ተቆረጠ። ገና ሕፃን ነው። በእውነት ብታያት በጣም ነው የሚያሳዝነው። የቀኝ እግሩ ተቆረጠ። በወላይታ ሶዶ ከተማ የሚገኘው ክርስቲያን ሆስፒታል ሲታከም የነበረው የአራት ዓመት ህፃን ታምራት አውቸው ዛሬ ጥቅምት 26 ቀን 2018 ቀትር ላይ በጥይት የተደበደበው የተመረዘው እግሩ ተቆርጧል ተብሏል። የሆስፒታሉ ሐኪሞች እግሩ ሳይቆረጥ አስፈላጊውን ሕክምና አድርገው ለማዳን ጥረት ቢያደርጉም አልተሳካም። ህመሙ ለህይወቱ አስጊ የሆነ በመምጣቱ እየተነሳ እግሩን ለመቁረጥ እንደወሰኑ ለማወቅ ችሏል ተችሏል። ይላል እንግዲህ ምን ይደረጋል? አምላክ ይፍረድ ብሏል። ገና የአራት አመት ሕጻን ልጅ ነው። እዚህ ላይ ህጉ ስለማይፈቅድ ነው እንጂ ባሳያችሁ ደስ ይለኛል ማለት ነው። በአሁኑ ወቅት በኦሮሚያ የተሻለ ሰላም ሰፍኖ ይገኛል። የኦሮሚያ ፖሊስ ኮሚሽን። እሺ፣ በኦሮሚያ የተለያዩ አካባቢዎች የአብያተ ክርስቲያናት በመዝጋት ላይ ናቸው። በምስራቅ ተመልከቱ። በኦሮሚያ የተለያዩ አካባቢዎች አብያተ ክርስቲያናት በመዘጋት ላይ ናቸው። በምስራቅ አርሲ ደግሞ በየቀኑ በያንስ ሰባት ወይም ስምንት ክርስቲያኖች ይገደላሉ። ብዙዎቹ ላይ አካላዊ ጥቃት ደርሷል፣ ንብረት ወድሟል፣ ሕዝቡ ይሰደዳል። በዚህ ወቅትም የኦሮሚያ ሰላም ነው የሚለው መግለጫ፣ መልእክቱ ግልጽ ነው። የኦርቶዶክሶች ሞት ከሞት አንቆጠርም አትቆጠሩም እንደ ማለት ነው። የጊዜ ጉዳዩ ሸኔ ብልጽግና ሁል ጊዜም እጅህን ታገኛለህ ብሏል። በጣም እንግዲህ እዚህ ጋ አንድ መረጃ ወቷል። ይህ መረጃ ባውጣት ባልፈልግ ባይወጣ በይነ አደ አስደሳች ይላል። አፈበሃ ድርጅቱን መሪውን መርጦ ለይፋ ለማድረግ የመጨረሻ ምዕራፍ ላይ ይገኛል። ፈጣሪ ፍጻሜውን ያሳምርልን ብሏል። የአማራ ድምፅ ሚዲያ ነው፣ እናመሰግናለን። ሌላው እንግዲህ ትናንትና የመለየም እየተደረገ ያለውን አይታችሁታል። አማራ በአማራነቱ ሲገደል እነሱ መፈርጠጥ ፈልገው ፈርጥጠዋል። እንግዲህ ምን እንበል? ምን እናደርጋለን ማለት ነው። ይህን ያክል ስትጨካከንላቸው ብዬ አስቤም አላቅም ይህን ያህል ተጨካከናላችሁ ብዬ አስቤ ማላቀም በእውነት አዝኛለሁ። ታጋይ ወንድማችሁ ላይ እንዴት እንደ ጠላት ልታሰቃዩት ትችላላችሁ? አብ አብሮ የተሰለፈው ጀግና ታሳርፋላችሁ ታሳፍራላችሁ። ትናንትና ባጠራሁት መሰረት ማን እንዲህ እንዳደረገው ሙሉ መረጃውን አለኝ። ደንበጫ ደንግጫለሁም አልጠበቅኩም። ጭራሽ እከሌ ብዬ ስሙን አልጠራውም፣ ግን የጭካኔ ጥግ አይቻለሁ። ፈጣሪ የእጃችሁን የስጣችሁ ይላል። አማራ ፕሪስ ነው ይህን እንትን ያለው የለጠፈው ማለት ነው። እናመሰግናለን። እሺ ወደ ትናንት ነው እንግዲህ ባነሳሁት ወደ ወይም ስደተኞች ማለት ነው። ከይመን ውጡ እየተባለ ነው እንግዲህ የት እንደምትሄዱ እናያለን ማለት ነው። አብይ አህመድ በአስቸኳይ ይቅርታ ሊጠየቅ ይገባል ይላል። ኦሮሞ ድሬዳዋ የሚመጣው ቅቤ እና ወተት ለመሸጥ ነው። ወቅቱን ቅቤ ሽጦ ወተቱና ቅቤውን ሽጦ በባቡር ወደ አገሩ ይመለሳል። ድሮ ድሬዳዋ የኦሮሞ ሆነ አያውቅም። አብይ አህመድ አገር ሊመራ እንጂ አገር ሊያበጣብጥ አልተቀመጠም። አብይ አህመድ ይህንን የተናገረው በህልሙ ነው ወይስ የሚሉ በርካታ ጥያቄዎች ያነሳው ወጣት ሰላሳ በድሬዳዋ መኖሪያ ቤቱ በፌዴራል ፖሊስ ተከቧል። ተመልከቱ ተከቧል። ህዝብ ህዝቡ ፌዴራል ፖሊስ ከቧል። ህዝብ ፌዴራል ፖሊስን ከቧል። ከባድ ውጥረት ተቀስቅሷል። የሶማሌ ህዝብ ወደ አደባባይ ለመውጣት ተቃውሞ ማሰማት ጀምሯል። ላለፉት ስድስት ዓመታት አንጸራዊ መረጋጋት የነበረው የሶማሌ ህዝብ በአብይ አህመድ የፓርላማ ንግግር ቁጣ ውስጥ ገብቷል። የድሬዳዋ ከተማ የቆረቆሯት መንዚዋ ናሆስናይ መርሻ ናቸው። በወቅቱም ግመል የማያልፍበት የበረሃ ግራ መጥረው የግራር መጥረው በፈረሳቸው ድንጋይ በአረሞቹ ጉንበት ሰራተኝነትን የአማራ ድምፅ ሚዲያ ይላል። ከነዚህ እንግዲህ የእኛዎቹ አሉ እንቅልፋሞች፣ የሚያንቀላፉት እናንተ የድሬዳዋ ከድሬዳዋ ወጣት ምን ተማራችሁ ማለት ትፈልጋለውኝ። እንግዲህ የድሬዳዋ ወጣት ትናንትና ቪዲዮውን ሰምታችሁታል። ከመቼ ጀምሮ ነው የአማራ ሕዝብ የመቀርታ ድሬዳዋ የኦሮሞ ሊሆን የሚችለው? አይቻልም። አብይ አህመድ በህልሙ ነው የተናገረ ብሎ የተናገረው ቪዲዮ ከትናንትናው ቪዲዮ ላይ ድምፁን ሰምታችኋል። ዛሬ እንግዲህ በፌዴራል ፖሊስ አንድ ግለሰብ የሰላሳ ፌዴራል ፈረስ ነው የተከበበ። እስቲ እንደዚህ ወንድነት ይሰማችሁ፣ ሌሎችም የአማራዎችም ሌሎች ብሄር ብሄረሰቦችም ማለት ነው እስቲ ይሰማችሁ ወንድነት ጀግንነት። ሌላው እንግዲህ የመለይ ውጡልን፣ አንፈልጋችሁም፣ አገራችንን አርክሳችኋል፣ አገራችንን እንደዚህ አድርጋችኋል፣ አስወዳችኋል እያሉ በተለያየ ሚዲያ እየተናገሩ ነው ያሉ። አረ ተውጡ፣ አረ ተመለሱ ወደ አገራችሁ። ሳውዲን መግባት አችሉም፣ እውነቱን ስነግራችሁ ማለት ነው። ሳውዲን መግባታችሁ ለምንድን ነው የማትችሉት? የሳውዲ ጠረፍ ዝግ ነው፣ አሁን ላይ ዱባይም ዝግ ነው። ከምትሞቱ መጣችሁ አለ ስራ ያለ ኋ ያለ ሞክይፍ፣ ከምትሞቱ አገራችሁ ላይ ንጹህ አየር ተንፍሳችሁ ብትሞቱ በክብር ትቀበራላችሁ። ስለዚህ አሁንም አቋማችሁን አስተካክሉ፣ አላማችሁን አስተካክሉ። የአማራ ልጆች የኢትዮጵያ ብሔር ብሔረሰቦች ሌላው እንግዲህ በግድያ አሁንም ዛሬም ነገም ሙስሊምና ክርስቲያን ለማጣላት እየተደረገ ነው። አርሲ ላይ በግፍ እየተጨፈጨፈ ያለ በኦሮማሞ ስርዓት በእስልምና እምነት ተደብቀው ያሉ ወንበዶች ናቸው የሚገሉት። የሚገሉት ታዝዞ ተሰጧቸው ክርስቲያኖችም እኮ ይኖራሉ ይኖራሉ፣ አብሮ ገዳዮች ማለት ነው። ስለዚህ እነሱን ብሔር ብሔረሰቡ ተነስተህ ካላስቆምከው አይ በቃ ፋኖ? እሺ ፋኖ ነው እንዴ? አርሲ ገብቶ እየገደለ ያለ ፋኖ ሙስሊም ሊያጠፋ ነው የምትሉ ቆረቆንዳዎች ማለት ነው። አይን አባታችሁ ይጥፋና ፋኖ የሚታገለው ለነጻነት ነው። ጀሮ ካላችሁ የምትሰሙ ከሆነ ማለት ነው። እና እግዚአብሔር ደግሞ ጸሎታችን ይስመር፣ አንደው የብስራቱን ዜና ያሰማን አምላክ ነው የምለው የአንድነቱን መሪውን መርጦ ጌታ ሆይ እንደው ብቻ